ይህ ሁሉ ሩጫ ይህ ሁሉ መውጣትና መውረድ ራስን ለመቻል የሚደረግ የዕለት ተዕለት እንቅስቃሴ ነው። በዚህ ውስጥ የማንነት ከፍታ ይለካል። የነገ መንገድ እውን ይሆናል። ከራስ አልፎ ለሀገር የሚተርፉ ማንነትን መስራት ጭምር ነው። ከዚህ ደግሞ የዜጋን ህልም እውን ለማድረግ ለጥያቄያቸው መልስ የሚሰጥ የነገዋን ኢትዮጵያ ወደ ቀደመ ገናናነቷ የሚመልስ በመንግስት የሚከወን ትልልቅ ፕሮጀክቶች ኢትዮጵያን የኢኮኖሚ ሉዓላዊነቷን ለማረጋገጥ እንዲያስችላት ማድረግ ጀምረዋል። የመደመር መንግስት በደንብ በተገለጠ ሀሳብ በሚታወቅ መንገድ በሚታወቅ አሰራር በሚጨበጥና በሚታይ ውጤት ላይ አተኩረን ብንሰራ የኢትዮጵያን ብልጽግና ማረጋገጥ እንችላለን ብሎ የሚያምን ነው። የመደመር መንግስት ህሳቤ በዚህ እውነት ላይ የተመሰረተ ነው። በመደመር ኢትዮጵያን መስራት የኢኮኖሚ ሉዓላዊነት የሚረጋገጠው በሁለት ዋና ዋና ክፍሎች ነው። አንደኛው መንግስት ሁለተኛው ግለሰቦች። መንግስትም ግለሰቦችም በጣምራ የኢኮኖሚ ሉዓላዊነትን በማጠናከር የሀገር ሉዓላዊነትን ልናስከብር እንችላለን። የመደመር መንግስት መጽሐፍ እንዲህ ይላል። የተሻለ ገቢ ያለው ማህበረሰብ ለመፍጠር ለሚደረገው ርብርብ ዋነኛው የትኩረት ዘርፍ የአምራች ዘርፍ ነው። አምራች ኢንዱስትሪውን ወደ ከፍታ የማምጣትና የማበልፀግ ጉዳይ ከኢኮኖሚና ከማህበራዊ ጥቅሙ ባለፈ ደህንነትና ሉዓላዊነትን ከማስከበር አንጻርም ሚናው ከፍተኛ ነው። በሌሎች ሀገራት አምራች ኢንዱስትሪ ላይ ጥገኛ ሆኖ ራስን ሳይችሉ ሉዓላዊ ሀገር ነን ማለት ቀልድ ነው። በእርግጥ የኢኮኖሚ ሉዓላዊነትን ማረጋገጥ ለአንድ አገር ብዙ አንድምታ አለው። የኢንዱስትሪዎቹ አምራችነት ምን ያክል የተጠበቀ ነው፣ ጠንካራ የሆነ የኢንዱስትሪ ቤዝ አለው የሚለው የአገርን ሉዓላዊነት መግለጫ አንደኛው ነገር ነው አቶ ሚሊዮን ክብረት ይባላሉ የኢኮኖሚ ባለሙያ ናቸው የአንድ ሀገር የኢኮኖሚ ሉዓላዊነት ማረጋገጫዎች ብዙ ስለመሆናቸው ያነሳሉ አንድ ሀገር ኢኮኖሚ ሉዓላዊነቱን አስጠብቋል ወይስ አላስጠበቀም ለማለት አገሩ በምግብ ራሱን ችሏል ወይስ በእርዳታ እና እንዲሁ በግዢ ከውጭ ብዙ ነገሩ እያስመጣ ነው የሚኖረው የሚለው አንደኛው ዋነኛው ነገር ነው ለዜጎቹ የሚያስፈልገውን ነገር አብዛኛውን የሚያመርት ከሆነ በኢኮኖሚ ሉዓላዊነት ለማስጠበቅ አንደኛውን እመርታ አስጠብቋል ማለት እንችላለን። ኢትዮጵያም በእነዚህ ማረጋገጫዎቿ የከፍታዋን መንገድ ጀምራለች። የመጣችባቸው መንገዶች ደግሞ ብዙ ስብራቶቿን እንድትሻገር ያደረጋትና ኢኮኖሚዋን የጠገነችበት ሆኗል። ባለፉት ስድስት ሰባት ዓመታት በጣም ብዙ ፈታኝ ጉዳዮች ቢኖሩ እጅግ አስደናቂ ውጤቶች ለትውልድ የሚሻገሩ አስደማሚ ውጤቶች በኢትዮጵያ ውስጥ እየታዩ ነው ያሉት። በግብርና በጣም የሚያኮራ ስራዎች ሰርተናል። ፕሮጀክቶቻችን ቆመው የነበሩትን ችግር የገጠማቸውን እነ ህዳሴን ጨምሮ በሚያስደንቅ መንገድ ሰርተናል። ለምሳሌ በማዕድን ዘርፍ ብዙ ጊዜ ህልም ቢኖረንም ማዕድናችን መጠቀም ፍላጎት ቢኖርም ጋዝ ማውጣት ፍላጎት ቢኖርም ሳይሳካ ቀርቶ አሳክተነዋል። ከተሞቻችን የማዘመን ተግባሩ ተጀምረዋል። ኢኮኖሚያችን በከፍተኛ ደረጃ እያንሰራራ ነው ያለው ኢትዮጵያ ራስን ለመቻል በሚደረገው ጥረት ውስጥ የዜጎች የምግብ ሉዓላዊነትን ለማረጋገጥ ከግለሰብ ጓዳ አንስቶ ኢኮኖሚዋን እውን ለማድረግ የጀመረቻቸው ግዙፍ የሚባሉ ፕሮጀክቶች የብሔራዊ ጥቅሟ ማስጠበቂያዎች ሆነዋል። እንዴት? የአባይ ግድብ እሱም ብናይ ኢትዮጵያ በአካባቢው ሀገሮች ተሰሚነት እንዲኖራት የማድረግ ትልቅ ኃይል አለው። አንድ ትልቅ እርምጃ ነው። ከዚህ በተጨማሪ ደግሞ የተለያዩ መስኖዎች አሁን ዴቨሎፕ እየተደረጉ እየዳበሩ ነው። እንደዚህ አይነት ግድቦች ለመስኖም ጭምር ከዋሉ በምግብ ራስን መቻል ቅድም እንዳለው በምግብ ራስን መቻል የአንደኛው የኢኮኖሚ ሉዓላዊነት መገለጫ ነው ብለናል። የኢትዮጵያ መንግሥት ከዳንጎቴ ጋር አንድ የፈረመው አግሪመንት አለ። የአግሪመንት ምንድን ነው? የማዳበሪያ ኢትዮጵያ ውስጥ ለማምረት ኢትዮጵያ ውስጥ ማዳበሪያ የሚመረት ከሆነ በየዓመቱ የምናመጣው ማዳበሪያ ሊቀር ነው ማለት ነው። ይሄ ለኢኮኖሚ ሉዓላዊነት በጣም ትልቅ አስተዋጽኦ ያደርጋል። ከዛ በተጨማሪ ደግሞ የሚገነቡ ኢንዱስትሪ ፓርኮች አሉ። ማኒፋክቸሪንግ በተለያዩ መልኩ ደግሞ እየተገነባ ይገኛል። እነዚህ ነገሮች እየዳበሩ ሲሄዱ የኢንዱስትሪ ቤዙ አስተማማኝ የሆነ በሄደ ቁጥር ኢኮኖሚ ሉዓላዊነታችን እየጠበቀ ይሄዳል ማለት ነው። በእርግጥ ኢትዮጵያ የአፍሪካ ተምሳሌት መሆን የሚያስችላትን እነዚህ ፕሮጀክቶችን እውን ማድረግ ከቻለች ወደ ቀደመ ገናናነቷ ለመመለስ የሚገታት አንዳች ነገር የለም።